በስማ ወወልድ መንፈስ ቅዱስ አህዱ አምላክ አመስራ ወአሚሩ ለመስከረም በዛቴ ለትተስካረ በዓላ ልግዝትነ ቅዱስ ድንግል ማርያም ወላዲት አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስመስከረም አንድ ወዝቺ ቀን አምላክን የወለደች የቅዱስ ድንግል መቤታችን ማርያም የበዓሉ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባና እግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችን በእርሷ ተገኝቷል ና እርሷምስ ለእኛ ሁል ጊዜ ትማልዳለችና የምታድን እርሷን እናቱ ለሰጠን እግዚአብሔር ምስጋና ይሁን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለኪ ዘደለ ዘደለወኪ ትንበሪ በየማነ ንጉሥ ፈጣሪ ማርያም ንግዝ ዘኢትሰአሪ እድዋ ነዚያን በመስቀል አትግርሪ ወ በመስቀል ካይበ አውደነ ጽሪ። በዚችም ቀን ቅዱስ ቆጵርያኖስና ድንግሊቱ ዮስቴና በሰማዕትነት አረፉ። ይህም ቅዱስ ቆጵርያኖስ ቃል አስቀድሞ ከሃዲና ኛ ነበር። እርሱም ለስራየኞች ሁሉ አለቃቸው ነው። በስራዩም ስራ ከመመካቱ ብዛት የተነሳ በስራ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪ ሀገር ሄደ። ቆጵሪያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከሀገር ታላላቆች ተወላጅ የሆነ አንድ ጎልማሳ አለ። እርሱም ለላህዋ የሚያምር አንዲቷን ድንግል ብላቴና ተመኛት። ወደ ቤተ ክርስቲያን ጊዜ እያያት በእርሷ ፍቅር ልቡ እንደ እሳት ተቃጠለ። በምንም በምን ሊያገኛት አልተቻለውም። ገንዘብ በመስጠት ቢሆን ወይም በማስፈራራት ወይም በስራይ ስራ አልሆነለትም። የቆጵሪያኖስን ወሬ በሰማ ጊዜ እርሱ ከስራየኞች ሁሉ እንደሚበልጥ ስለ እርሱ ተነግሯልና፣ ያም ድንግል ዮስቴናን የተመኛት ጎልማሳ ወደ ቆጵሪያኖስ ሄዶ በልቡ ያለውን ጉዳዩን ድንግሊቱን ዮስቴናን እንደተመኛትና እርሷን ማግኘት እንደተሳነው ነገረው። ቆጵሪያኖስ ምን ልብህን ፍላጎት እፈጽምልሃለሁ፣ አትዘን አለው። ከዚያም በኋላ ያን ጊዜ ዮስቴናን ወደ እርሱ ያመጧት ዘንድ በስራ ሰራዊ የአጋንንትን ሰራዊት ወደ እርሱ ወደ እርሷ ላከ። ከእነዚያም አጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉ፣ ከጸሎቷ የተነሳ ይቃጠላሉና። እንዲህም ብዙ ጊዜ ላካቸው ግን ወደ እርሱ ሊያመጧት አልቻሉም አልቻሉ። ቆጵሪያኖስም ሁሉንም አጋንንት ጠርቶ ድንግል ዮስቴናን ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን ሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቴና ምሳል ተመስሎ ለቆጵሪያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘው እንዲህ አድርጎ ተዘጋጀ ነው አሁን የዮስቴናን መምጣት ለቆጵሪያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ። በእርሷ ራያ የተመሰለውንም ምትሀት ባየ ጊዜ የሴቶች መቤት ዮስቴና መምጣትሽ መልካም ነው አለ። ይህንንም ስሟን በጠራ ጊዜ ያ በእርሷ ምሳል የተመሰለ ሰይጣን እንደ ጢስ ሆኖ ተበተነ። በዚያንም ጊዜ ሽንገላው ምክንያት ምትሀቱ ከንቱ እንደሆነ ነ ቆጵሪያኖ ሳወቀ አስተዋለም። በልቡም እንዲህ አለ ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቶቹን አቃጠለ። ከዚያም በኋላ ወደ ንጾኪያ ሊቀ ጳጳሳት ሄዶ የክርስትና ጥምቀትን ተጠምቆ የምንኩስና ልብስን ለበሰ። ከጥይት ቀኖችም በኋላ ዲቁና ሾመው፣ ዳግመኛ እስና ሾመው። በትሩፋ ስራና በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጣግና ብለምትባል ሀገር የኤጲስቆጶስ ይሆን ዘንድ ተገባው። ያን ጊዜም ቅድስት ዮስቴናን ወስዶ ለደናግል ገዳም እመምኔት አደረጋት። በቅርጣግና የቅዱሳን የአንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። ከብዙ ወራት በኋላም ከሀዲው ንጉሥ ዳኪዎስ ስለ እነርሱ ሰማ። ወደ እርሱ ማስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣዖቶቹ እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ ታላቅ ስቃይን አሰቃያቸው። ብዙ ስቃይንም ካሰቃያቸው በኋላ የቅዱስ ቆጵሪያኖስንና የቅድስት ድንግ ኤልዮስቴናን የሶስት ወንድሞችንም ራሳቸውን አስቆረጠ። ሰማይትነት አክሊልንም በመንግሥተ ሰማያት ተቀብሉ። ለእግዚአብሔር ምስጋና ይሁን እኛንም በጸሎታቸው ይማረን በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለቆጵርያን ወሰማይተ ኢየሱስ ፌማ ወጤ ገነ እሳት ውኡ ያበላቲሁ ዛሃማ ምስለ ሰለስቱ ወደው ዘተሳተፍ ወጻማ ወሰላም ለዮስቴና ባህበ ጸውዑ ስማ ከምእንተጢስ ተዘርወ መስቴማ በዝችም ቀን ከሰባ ሁለቱ አርዲት የአንዱ ሐዋርያ የጤ ዘባሪ ወስ እረፍቱ መታሰቢያ ነው። በረከቱም ከእኛ ጋራ ትኑር ለዘላለሙ ሰላም ሰላም ለጢባሪ ወስን ምስለ ሰባት ሰባ ወክሌቱ አርዲ ተግዚ በእለተ ረፍት ከይወን ብሔረ ተድላ ወፍግ ባርከን ለደቂቀ ከበው ተዛቲ ምሷ እስመ ለመምህር ቡራኬ ስሩ። በዝችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሰባ በኒቅያ ከተማ ተደረገ። መላውን ዜናቸውን ህዳር 9 ቀን ጽፈናል። በረከታቸው ከእኛ ጋራ ትኑር ለዘላለሙ ሰላም ለክሙ ሳታይ ማር ሰለስቱ ሜታ ሰርቶ ሰመንቱ መፍቀድ በፍቅድ በንተ ማርያም ጳጦስ ጸዋሪ ተነድ ንኡ ንኡ መምህራን ትባርኩን ለውሉድ እንዘት እህዙ መስቀለ በዕድ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ። መስከረም 22 በዚች ቀን የፋርስ ንጉስ የሳወር ልጅ የከበሩ ኮቶሎስና እህቱ አክሱ በሰማይትነት አረፉ። በዚችም ቀን የከበረ ወሊዮስ በሰማይትነት ያረፈበት መታሰቢያው ነው። በዚችም ቀን የሰማይት ባላን

ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገች ያደረገችው ተአምሬ ነው። በቂሳሪያ ሀገር ከሚኖሩ ታላላቅ ሰዎች ወገን የምትሆን በወርቅና በብር የበለጸገች በጠቅላላው ኃላፊ ጠፊ በሚሆነው በዚህ ዓለም ገንዘብ በጣም የከበረች አንዲት ሴት ነበረች። እርሷም ጸንሳ ነበር። የመውለጃዋ ሰዓትን በደረሰ ጊዜ ማኅፀኗ ታሰረ፣ ተዘጋ። ለሞት እስኪያደርሳት ድረስ ታላቅ ጭንቀት ደረሰባት። በዚያን ጊዜ ቤተሰቦቿ በአልጋ ተሸክመው አምላክን ወደ ወለደች ወደ እመቤታችን ቤተ ክርስቲያን ወሰዷት። ከዚያም ከቤተ ክርስቲያኑ ቅጥረ ግቢ ከውጩ በር ሲደርሱ ማኅፀኗ ተከፈተና ወንድ ልጅ ወለደች። ወላጆቿን በታላቅ ደስታ ተደሰቱ። እግዚአብሔርንም በብዙ ምስጋና መሰገኗት። ለሰው ልጅ ምሕረትን የምትለምን ማለት እናቱ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነብስ የጸናች ክብርት እመቤታችንም ፈጽሞ አመሰገኗት። ለአጡ ለተቸገሩ ነዳያን ከፍ ያለ ምጽዋትን አደረጉ። አምላክን በወለደች በድንጋሌ ሥጋ በድንጋሌ ንስ በጸናች እመቤታችን ስም ለቤተ ክርስቲያን መባ ብዙ ወርቅና ብር ሰጡ። ልመናዋ ክብሯ ለዘላለም በእውነት ይደርብን ለዘላለሙ ዘላለሙ አሜን።

ከቁርባኑ ይቀበል ንጹህ ያልሆነ ግን አይቀበል። ለሰይጣንና ለመላእክቶቹ በተዘጋጀ በመለኮት እሳት እንዳይቃጠል በልቦና አውቅ የሚያዘ ወይም ልዩ ሀሳብ ያለበት ቢኖራ አይቅረብ። እጄን ከአፎ አይድፍ ንጹ እንዲያደረግኩ እንደዚህ ከሁላችሁ ደም ንጹህ ነኝ። የደፍራችሁ ወደ ክርስቶስ ስጋና ደም ብትቀሩ ከእርሱ ለመቀበላችሁ መተላለፍ የለብኝም። በንጽሕና ሆናችሁ ባትቀሩ በራሳችሁ መለሳለ እንጂ፣ ግን ከበደላችሁ ንጹህ ነኝ። ይህንን የቆመ ስሙን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ጌታችንን አምላካችንን መድኃኒታችንን ኢየሱስ ክርስቶስ እንዳሳዘነው በእርሱም እንደተነሳሳ የወቅረዳ ስለ በረከት በንታም መርገምን ስለ ኃጢአት ስርየት በንታም ጋኔን መሳትን ከእግዚአብሔር ዘንድ ይቀበላል። ተንስ

አምላካችን ክርስቶስ በኢየሩሳሌም ሰማያዊ ዋጋቸውን ይቀብላቸው ዘንድ እጣን ቆርባን፣ ዘይትም፣ መጋረጃም የነባ መጻይቶችን የቤተ መቅደስ ነያት የሚያገልግ ሰጡ ሊሆን አቤቱ፣ በኢየሩሳሌም ሰማያዊት ዋጋቸውን ይቀብላቸው እጣን ቆርባን፣ ዘይትም፣ መጋረጃም የነባ መጻይቶችን የቤተ መቅደስ ነያት መስጤት የሚያገልጉት ቅብታን ያገኙ ዘንድ ከእኛ ጋር የተሰበሰቡቱን አምላካችን ይቀሩ ናቸው።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

ላይክ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ እርቱ የቤተክርስቲያን ልሳን